እንደምናመሻችሁ፣ ተመልካቾቻችን ከእለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም እለታዊውን የነዳጅ ዋጋ ተከታትለን እንመለስ። የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ በቴክኖሎጂ መታገዙ ተጠናክሮ ይቀጥላል ተባለ። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታውቋል። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ የተከናወነ መሆኑን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ገልጸዋል። ይህ አሰራር በነዳጅ ግብይት ወቅት የሚፈጸሙ ህገወጥ ግብይቶችን ለማስቀረት ማለሙን ለኢዜአ ተናግረዋል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለመፈጸሙ በየሩብ ዓመቱ ኦዲት እንደሚደረግና ሽያጫቸው ከ50 በታች የሆኑ በአዋጁ መሰረት ተጠያቂ እንደሚሆኑም ተጠቁሟል። በሌላ በኩል 20 የክፍያ አማራጮች ወደ ስራ መግባታቸውና ተገልጋዩ የሚመቸውን እንዲጠቀም እየተደረገ መሆኑን አስታውቋል። በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ውስጥ እንዲያልፉ እየተደረገ መሆኑንም አረጋግጧል። የህ ስርዓት የነዳጅ ትዕዛዝ ከማዲያ የኩባንያ ማረጋገጫ የነዳጅ አቅራቢ ድርጅት የጭነት ጥያቄ ከኩባንያ ከነዳጅ አቅራቢዎች ለጅቡቲ ጭነት ትዕዛዝ ከጅቡቲ የተጫነ ጉዞ ላይ ያለ ደርሶ የተራገፈ የሚሉትን ሂደቶች እንደሚያሳይም አብራርተዋል። ባለድርሻ አካላት የነዳጅ ትዕዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተሉበት ስርዓት መሆኑንም ጠቁመው በዚህም በየዕለቱ ወደ ኢትዮጵያ የገባና ለማዳ የደረሰ የነዳጅ መጠን ይታወቃል፣ ክትትልም ይደረጋል ብለዋል። የነዳጅ ጫኝ ቦቴ ተሽከርካሪዎች የመቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት እየለማ መሆኑና በቅርቡ ወደ ስራ ለማስገባት ጥረት እየተደረገ መሆኑንም ጠቁመዋል። አሁን ካሉት 5400 ቦቴዎች 3193ቱ ጂፒኤስ ተገጥሞላቸው ወደ ስርዓቱ መግባታቸውና በቀጣይ ሁሉንም ወደ ስርዓቱ ለማስገባት እየተሰራ መሆኑንም ጠቁሟል። ስርዓቱ ምልክት ስለሚሰጥ ሁሉም ቦቴዎች ወደ ስርዓቱ ሲገቡ መድረስ ካለባቸው ጊዜ ያለ አግባብ የሚዘገዩትን ተሽከርካሪዎች ለመቆጣጠር ነዳጅ መቀነስ ወይም ቅሸባን ለመከላከል እንዲሁም ነዳጅን ከመዳረሻ ለመቀየር የሚደረግ ሙከራን ለማስቀረት እንደሚያስችልም አስረድተዋል። የኢትዮጵያ ግዙፍ የልማት እቅድ ፕሮጀክቶች ለኢንዱስትሪ እድገት መፋጠን ጉልህ ሚና እንደሚኖራቸው የኢንዱስትሪ ሚኒስትር መላኩ አለበል አስታወቁ። ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 ቀን 2017 ዓ.ም ታላቁ የኢትዮጵያ ሕዳሴ ግድብ በተመረቀበት ወቅት የ30 ቢሊዮን የአሜሪካ ዶላር ሜጋ ፕሮጀክቶችን ማብሰራቸው ይታወቃል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በጥቂት ዓመታት ውስጥ ለኢንዱስትሪ ምርታማነት ማነት የተደረገው ድጋፍ ዘርፉ ተጨባጭ እድገት እንዲያስመዘግብ መሰረት ጥሏል ብለዋል። በጠቅላይ ሚኒስትር አብይ አህመድ ተነሳሽነት ተመርቀው ለአገልግሎት የበቁና የመሰረተ ድንጋይ የተቀመጠላቸው ግዙፍ ሀገራዊ ፕሮጀክቶችም ለኢንዱስትሪው ዘርፍ ትርጉም እንደሚሰጣቸው

በተለይም የአፈር ማዳበሪያ ፋብሪካና የተፈጥሮ ጋዝ የማዕድን ልማት ፋብሪካ ፕሮጀክቶች የግብርና ምርታማነትን በማሳደግ ተጨማሪ የኢንዱስትሪ ግብዓት በመሆን ለኢኮኖሚ ማንሰራራት መሰረት የሚጥሉ መሆናቸውን አስረድተዋል። የዩሪያ ማዳበሪያ ማምረቻ ፋብሪካ ፕሮጀክቱም የአርሶ አደሮችን የግብዓት አቅርቦት ፍላጎት በማሟላት የግብርና ምርታማነትን ለማስቀጠል ጭምር የማይተካ ሚና እንደሚኖሩ አስገንዝበዋል። የተፈጥሮ ጋዝ ፋብሪካ ፕሮጀክቱም አምራች ኢንዱስትሪው አምራች የኃይል አቅርቦት እንዲያገኝ በማስቻል የምርት ተወዳዳሪነትን በማሳደግ ለኢንቨስትመንት ፍሰት ጉልህ ፋይዳ እንደሚኖሩ አስረድቷል። በመጀመሪያ ዙር የተመረቀው የተፈጥሮ ጋዝ ፋብሪካም የኢትዮጵያን የኢንዱስትሪ እድገት ተመጋጋቢነት የሚያሳይ መሆኑን ገልጿል። የኢትዮጵያን ሀገራዊ ሁለንተና የኢኮኖሚ እድገት ለማስቀጠልም በአምራች ኢንዱስትሪ ዘርፍ የተመዘገቡ ስኬቶችን ለማስቀጠል በትኩረት እየተሰራ እንደሚገኝ ተናግረዋል። የኢትዮጵያን የኢንዱስትሪ ምርታማነት ለማነቃቃት የተወሰዱ ሀገራዊ የማክሮ ኢኮኖሚ ማሻሻያና የፖሊሲ እርምጃዎችም ለዘርፉ እድገት ተጨባጭ ውጤት እያስመዘገቡ መሆናቸውን አብራርተዋል። የመንግስትን ንብረት ከብክነት ለመታደግ የፋይናንስና የክዋኔ ኦዲት ስራዎች ተጠናክሮ እንደሚቀጥሉ ተገለጸ። የጋምቤላ ክልል ዋና ኦዲተር መስሪያ ቤት የመንግስትን ገንዘብና ንብረት ከብክነት ለመታደግ የፋይናንስ ክዋኔ ኦዲት ስራዎችን አጠናክሮ እንደሚቀጥል አስታውቋል። የኦዲት ግኝቶችን በማስመለስ ረገድ የነበሩ ውስንነቶችን ለማረም አዲስ ደንብና መመሪያ ማዘጋጀቱንም ዋና ኦዲተር መስሪያ ቤቱ ገልጿል። የመስሪያ ቤቱ ምክትል ዋና ኦዲተር ሉቦል ለኢዜአ እንደገለጹት መስሪያ ቤቱ የመንግስትን ገንዘብና ንብረት ከብክነት ከምዝበራ ለመከላከል የተጣለበትን ኃላፊነት በአግባቡ ለመወጣት እየሰራ ነው ብለዋል። በተለይም የኦዲት አይነትና ተደራሽነቱን በማስፋት የመንግስት በጀት ንብረት በአግባቡ ስራ ላይ እንዲውል በማድረግ ረገድ በትኩረት እየተሰራ መሆኑን ተናግረዋል። ዋና ኦዲተር መስሪያ ቤቱ ባለፈው በጀት ዓመት ባካሄደው የፋይናንስ የክዋኔ ኦዲት ከ147 ሚሊዮን ብር በላይ የሰነድ ክምችት፣ ከ10 ሚሊዮን ብር በላይ የጥሬ ገንዘብ ጉድለት እንዲሁም ሌሎች ተገቢ ያልሆኑ ወጪዎችን ማግኘቱንም ለአብነት አንስተዋል። በዘንድሮ በጀት ዓመትም በ82 የክልል የዞንና የወረዳ የመንግስት መስሪያ ቤቶች የፋይናንስ የክዋኔ የአካባቢ ኦዲት ስራዎችን ለመከወን እቅድ ይዞ ወደ ትግበራ መግባቱን ተናግሯል። እቅዱን ስኬታማ ለማድረግም የተቋሙን የሰው ኃይል አደራጃጀት በማሻሻል አስፈላጊውን የአቅም ግንባታ ስልጠና በመስጠት ወደ ስራ ተገብቷል ብለዋል። ከዚህ በተጨማሪ የኦዲት ግኝቶችን በማስመለስና በማስተካከል ሂደት የነበሩ ክፍተቶችን ለመሙላት ከምክር ቤቱ የኦዲት ፎረም ጋር በመቀናጀት የርምት እርምጃ ለመውሰድ የሚያስችልና ደንብና መመሪያ ማዘጋጀቱንም አቶ ሉ ገልጸዋል። የክልሉ ምክር ቤት ፕላን በጀት ፋይናንስ እና ኦዲት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ቦንጎቶ እንዳሉት ዋና ኦዲተር መስሪያ ቤቱ ከአመት ወደ አመት በኦዲት ግኝትና በሽፋን ረገድ የተሻለ አፈጻጸም እያስመዘገበ ነው ብለዋል። ይሁን እንጂ ቀደም ሲል በደንብና መመሪያ ክፍተት ምክንያት የኦዲት ግኝቶችን በማስመለስና በማስተካከል በኩል ውስንነቶች የነበሩ መሆኑን ተናግረዋል። አሁን ላይ ቀደም ሲል በኦዲት ግኝት ማስመለስ ሂደት የነበሩ ውስንነቶችን ለመሙላት ዋና ኦዲተር መስሪያ ቤቱ ከምክር ቤቱ ፎረም ጋር በመቀናጀት ክፍተቱን የሚሞላ ደንብና መመሪያ ማዘጋጀቱን ገልጸዋል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል። ስለ ተከታተላችሁን አመሰገንን።